ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮን ስ ቤተሰቦች የለት ዜና ውጃችን ነው ጀምሯል አዳዲስና ወቅታዊ መረጃዎችን ይዘናል በቅድሚያ አማርስ ዜናዎችን እነግራችኋለሁ ከኢትዮንስ ጋር አብራችሁ ቆይታ እንድታደርጉ ጋብዛለሁ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ሀይሎች መካከል የሚደረገው ውጊያም ከፍተኛ ሰብዓዊና ቁሳዊ ጉዳት እያደረሰ መቀጠሉ ታውቋል በአማራ ክልል ጦርነት ከፍቶ የሚገኘው አገዛዙ በኦሮሚያ ክልል ደግሞ ዘመቻ ሺህ ግንባር የሚል አዲስ ዘመቻ እንደታወጀበት ተነግሯል። የአገዛዙ ጦሩ በበኩሉ በሽብር ቡድን ላይ ተገቢውን እርምጃ ወስጃለሁ ሲል ተናግሯል። በዝርዝር ነው ያለው። የትግራይ ጠቅላይ ፍርድ ቤት የክልሉ መምህራን በጦርነት ወቅት ያልተከፈላቸው ደሞዝ እንዲከፈላቸው ውሳኔ አሳልፎ አልተባለም። የትግራይ ጠቅላይ ፍርድ ቤት የትግራይ ክልል መምህራን በክልሉ በተካሄደው ጦርነት ምክንያት ያልተከፈለ የ17 ወራት የደሞዝ እንዲከፈላቸው ነው ብይን ሰጥቷል፣ ነው የተባለው። እንዴት የሚለውን በዝርዝር እናያለን። አሜሪካ በኤርትራ የሚገኘው ኤምባሲዋን ልትዘጋ ነው ተብሏል። አሜሪካ በኤርትራ አስመራ የሚገኙ ኤምባሲዋን ጨምሮ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽፈት ቤቶቿን ልትዘጋ መሆኑን ሮይተርስ የአገርች የውጭ ጉዳይ ሚኒስቴር በሰነድ ጠቅሶ ዘግቧል። በዚህም ላይ ተጨማሪ አዘጋጅተናል። የሱዳን ፈጥኖራሽ ኃይል ትይዩ መንግስት መመስረቱን ይፋ አድርጓል። የሱዳን ፈጥኖራሽ ኃይል ወታደራዊ መንግስትን የሚገዳደር ትይዩ መንግስት መመስረቱን ይፋ አድርጓል። በሱዳን ፍጥሩ ራሽ ኃይል አሬሴፍና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ጦርነት ሁለት ዓመት ያስቆጠረ ሲሆን በሱዳን ያለው ሰብዓዊ ቀውስ በዓለም ግዙፍ ነው ተብሏል። በዚህም ላይ ተጨማሪ ያለን። ሐማስ እስራኤላዊ አሜሪካዊ ታጋች የያዙ አባላቱ እንደጠፉበት ወቁልኛ አለም ሐማስ እስራኤል ጋዛ ውስጥ በፈጸመችው ጥቃት በኋላም እስራኤል አሜሪካዊ ታጋች ይዘው ከሚገኙ የቡድኑ አባላት ጋር ያለው ግንኙነት ተቋርጧል። ያለው እንዴት የሚለውን በዝርዝር ነው። የተወዳችሁን የተከበራችሁ ተመልካቾቻችን፣ ወደ ዝርዝሩ አልፋለሁ። አብራች ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ልጆች መካከል የሚደረገው ውጊያ ከፍተኛ ሰብዊና ቁሳዊ ጉዳት እያደረሰ ቀጥሏል። በአማራ ክልል ጦርነት ከፍቶ የሚገኘው አገዛዙ በኦሮሚያ ክልል ደግሞ ዘመቻ ሺህ ግንባር የሚል አዲስ ዘመቻ እንደታወጀበት ተነግሯል። ሁለት ዓመታት ሊደፍን ጥቂት ጊዜያት የቀረው በአማራ ክልል የታወጀው ጦርነት ዛሬም ከፍተኛ ሰብዊና ቁሳዊ ጉዳት እያደረሰ መቀጠሉ ሲታወቅ፣ በጎጃም ቀጠና የተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ እንደሚገኙ የፋኑ የመረጃ ምንጮች ተናግሯል። በምስራቅ ጎጃም ዞን የአገዛዝ ጦር በውጊያ የቆሰሉ ወታደሮችን ከስናን ወረዳ ረቡዕ ገበያም ወደ ደብረ ማርቆስ ሆስፒታል ማጓጓዝ ላይ ሳለ በፋኖ ኃይሎች ጥቃት ተከፍቶበት ከፍተኛ ጉዳት ደርሶበታል ተብሏል። የአገዛዝ ጦር በከባድ መሳሪያ ታጅቦ በበርካታ የተሽከርካሪዎች ሲጓዝ ነው በፋኖ ኃይሎች ደፈጣ ጥቃት የተፈጸመበት ያሉት የአካባቢ መረጃ መንጫዎች በጥቃቱ ሰብአዊ እና ቁሳዊ ጉዳት ደርሶበታል ብሏል። በተመሳሳይ ከዳንግላ ከተማ ቅርብ ርቀት በምትገኘው ጉንድሬ አካባቢ የተፈጸመ የደፈጣ ጥቃት ከባድ ጉዳት ደርሷል፣ ሲሉም የአካባቢ መረጃ ምንጮች ለኢትዮኒስ ተናግረዋል። በትላንትና እለት በተፈጸመው በዚህ ጥቃት በፓትሮል ተሽከርካሪዎች ላይ የነበሩ አስር የአገዛዙ ወታደሮች መገደላቸውን እንዲሁም አሽከርካሪውን ጨምሮ ሌሎቹ ወታደሮች ደግሞ መቁሰላቸውን ነው የመረጃ ምንጮቻችን የተናገሩት። በተያያዘም በምስራቅ ጎጃም ዞን ጎንጃ ቀጠና የፋኖ ኃይሎች ባርጃኑን አካባቢ ከበባ ውስጥ ማስገባታቸውን ተከትሎም የአገዛዙ ጦር ጊዜያዊ ጦር ካምፑን ለቆ መሸሹን የአማራ ፋኖ በጎጃም አስታውቋል። በሽት ላይ የነበረው የአገዛዝ ጦርም አቦ ጫካ የተባለ ቦታ ላይ የደፈጣ ጥቃት ተፈጽሞበት ስምንት ወታደሮች ተገድለውበታል ነው የተባለው። በተመሳሳይ በጎዛምን ወረዳ የቦቅላ ቀጠና በርካታ የሚሊሻ አባላት ከወጀል ከተማ በፋኗል ተይዘው መጉሰዳቸውም ተሰምተዋል። በዛሬው ዕለት በባህር ዳር ዙሪያ ጭስ አባይ ቀጠና የአገዛዝ ጦር ስምንት ንጹሀን መግደሉም ታውቋል። ግድያው የተፈጸመው የግንድ ወጀርና ወለንታ በተባሉ አካባቢዎች መሆኑን የመረጃ ምንጮቻችን ጠቁመዋል። በምዕራብ ጎንደር ዞን ቋራ ቀጠና ደግሞ ዛሬ ከፍተኛ ወታደራዊ እንቅስቃሴ እንዳለ የኢትዮኒስ የመረጃ ምንጮች ተናግረዋል። በተለይም በሽንፋ ከተማ ዙሪያም ድባባና ደለሎ አካባቢ አገዛዙ የእግረኛና ሜካናይዝድ ጦሩን እያንቀሳቀሰ መሆኑን ተከትሎም ከፋኖ ኃይሎች የአጸፋ ተመሳሳይ ዝግጅት ይታያል ሲሉ ነዋሪዎች ጨምረው ተናግረዋል። በቀጠናው የሚስተዋለው ወታደራዊ ውጥረት በየትኛው ጊዜ ወደ ውጊያ ሊያመራ ይችላል በሚል ነዋሪዎች ስጋት ላይ መጣሉም ታውቋል። በትላንትናው ዕለት በሽንፋ ከተማ አቅራቢያም የከባድ መሳሪያ ድብደባ ሲፈጸም የዋለው አገዛዙም ዛሬ እግረኛ ሰራዊቱን ጭምር እያንቀሳቀሰ ይገኛል ሲሉ የመረጃ ምንጮቻችን አክለው ተናግረዋል። በሌላ በኩል በሸዋ ደራ ወረዳ ሳላይሽ ከተማ ስድስት ሰዎች በታጣቂዎች ታፍኖ መውሰዳቸውን ነዋሪዎች ተናግረዋል። በታጣቂዎች የተወሰዱት ሰዎች አርሶ አደሮች ናቸው ያሉት የመረጃ ምንጮች ከሰዎች በተጨማሪ ንብረታቸው ተይዘው የተወሰዱ ሰዎች የሆኑ የቁም እንስሳት በታጣቂዎች ተወስደዋል ብለዋል። በታጣቂዎች ተይዘው ከተወሰዱት ነዋሪዎች መካከል አቶ ያዘው ዘውዴ፣ አቶ አዳሙ ዘውዴ፣ አቶ ዘነበ ዘውዴና አቶ ተሚ ደረሰ የተባሉ ይገኙበታል ሲሉ ነው መረጃ ምንጮቻችን የተናገሩትም። በሌላ በኩል በአማራ ክልል የሚገኙ ታጣቂ ቡድን ባሳለፈው ሳምንት አጀንዳውን ለምክር ኮሚሽን አስገብቷል ሲል የሀገራዊ ምክር ኮሚሽን ዋና ኮሚሽነር መስፍናሪያ መናገራቸው ተሰምቷል። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብለው ከሚዲያ ለቀረበላቸው ጥያቄ ማንነቱን መግለጽ የምንችለው ቡድኑ ፈቃዱን ሲሰጠን ብቻ ነው ሲሉ ኮሚሽነሩ ይናገራሉ። በሌላ መረጃም የኦሮሞ ነፃነት ሰራዊት ከትላንት ጀምሮም በመላው ኦሮሚያ ክልል ዘመቻ ሺህ ግንባር የተሰኘ አዲስ ዘመቻ አስጀምሪያለሁ ሲል አስታውቋል። ዘመቻው በይፋ መጀመሩን ያስታወቀው የኦሮሞ ነጻነት ሰራዊት ይህ ዘመቻም በተለያዩ ጊዜያት እና አካባቢዎች ከዚህ ቀደም በትግሉ የወደቁ ጓዶቻችን የምናስታውስበት ይሆናል ብሏል። የዘመቻውን መታዋዎች ተከትሎም በዛሬ ዕለት በኦሮሚያ ክልል በርካታ አካባቢዎች ውጊያ እየተደረገበት እንደሚገኝ የሚወጡ መረጃዎች አመልክተዋል። በተለይም በወለጋ ቀጠና ከጠዋት ጀምሮ ውጊያ መከፈቱን የኢትዮንስ የመረጃ ምንጮች ጨምሮ ተናግረዋል። አገዛዙ የዚህን አዲስ ዘመቻ መከፈት ተከትሎም ከፍተኛ ድንጋጤ ውስጥ ገብቷል የተባለው ይህ ዘመቻ ሺህ ግንባር ለምንድን ያህል ጊዜ እንደሚቆይ ግን በኦሮሞ ነጻነት ሰራዊት በኩል በይፋ አልተገለጸም። ይህ በእንዲህ እንዳለም የአገዛዝ ጦር ደግሞ በሽብር ቡድኑ ላይ ተገቢውን እርምጃ ወሰድኩ ሲል አስታውቋል። በዚህም በሰሜን ሸዋ ዞን ሂዳቡ አቦቴ ወረዳም አሸባሪው ሸኔ ሲል በጠራው ቡድን ላይ እርምጃ መውሰዱን፣ በርካታ የጦር መሳሪያዎችና ተኳሾችን በቁጥጥር ስር አውያለሁም ብሏል። በተመሳሳይ በምዕራብ ሸዋ ዞን አመያ ወረዳም ጋምብላ ቀበሌ ለዘረፋ እየተንቀሳቀሰ ባለው የሽብር ቡድን ላይ የማያዳግም እርምጃ መውሰድ የነፍስ ወከፍ መሳሪያችና ተኳሾችን በቁጥጥር ስር አውያለው ያለው ሲል አስታውቋል። በኦሮሚያ ክልል የኦሮሚያ ነጻነት ጦርና አገዛዙ የሚያደርጉት ውጊያም ከስድስት ዓመታት በላይ አስቆጥሯል። የትግራይ ጠቅላይ ፍርድ ቤት የክልሉ መምህራን በጦርነት ወቅት ያልተከፍላቸውን የ17 ወራት ውዝፍ ክፍያም መንግስት እንዲከፍል ውሳኔ አሳልፏል። የትግራይ ጠቅላይ ፍርድ ቤት የትግራይ ክልል መምህራን በክልሉ በተካሄደው ጦርነት ምክንያት ያልተከፍላቸው የ17 ወራት ደሞዝ እንዲከፍላቸው ብይን ሰጥቷል። የትግራይ ክልል የመምህራን ማህበር ክሱን የመሰረተው በትግራይ ትምህርት ቢሮም በክልሉ ፋይናንስ ቢሮም በጊዜ አሰራሩና በሌሎች ደግሞ ፌዴራል መንግስት የገንዘብ ሚኒስቴር ላይ መሆኑን መዘገባችን ይታወሳል። በነሐሴ ወር 2016 ክሱን የመሰረተው የሚያደርጋቸው ማህበሩም ክስ የትግራይ ትምህርት የፋይናንስ ቢሮም የጊዜ አስተራሩና የገንዘብ ሚኒስቴር ለ17 ወራት ለክሉ መምህራን መከፈል የነበረበት ደሞዝ ባለመከፈላቸው መሆኑን ይታወቃል። የክሉ 5720 መምህራን ውዝፍ ክፍያ ጋር በተያያዘ የተመሰረተው ክስ ሲመሰረት የነበረው የክሉ ጠቅላይ ፍርድ ቤት የክሳሹን የከሳሹን የክልሉን መምህራን ማህበር ተከሳሾች ደግሞ የትግራይ ትምህርት ቢሮም የክልሉ ፋይናንስ ቢሮም የጊዜ አስተራሩ እና በሌለበት ደግሞ የፌዴራል መንግስቱ የገንዘብ ሚኒስቴር ሲሆኑ ትላንት ሚያዝያ 7 2017 ዓ ም በዋሎቹ ሁለት ውሳኔ አሳልፎባቸዋል። የ17 ወራት ውዝፍ ክፍያ እንዲከፈላቸው ብይን በመስጠት በመዝገቡ እንዲዘጋ ውሳኔ ማሳልፉን ከትግራይ ቴሌቪዥን የተገኘው መረጃም በተጨማሪነት ያሳያል። በውሳኔው ደስተኛ መሆናቸውን መምህራን ገልጸዋል፣ ያለው ዘገባው በአፋጣኝ እንዲተገበርላቸውም ጠይቀዋል ተብሏል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ በክልሉ ከተካሄደው ጦርነት ምክንያት ባልተከተሉም ውዝፍ ክፍያዎች ጋር በተያያዘ ምንም አይነት ክስ እንዳይመሰረት የግድየም ደንብ የማጽደቁ መዘገባችን ከዚፍ ይታወቃል። ይሁን እንጂ የትግራይ ክልል ከፍተኛ ፍርድ ቤት በጊዜያዊ አስተዳደሩ ካቢኔ የወጣውንና ውዝፍ ክፍያ ጋር ምንም አይነት ክስ እንዳይመሰረት የሚያግደውን ደንብ አራት 2016 ውድቅ በማድረግ ክሱ እንዲቀጥል ትእዛዝ መስጠቱም ይታወሳል። በወቅቱ የትግራይ መምህራን ማህበር ጠበቃ የሆኑት አቶ ዳዊት ገብረ ሚካኤል እንደተናገሩት ከሆነ ሲሆንም ክስ ከተመሰረተባቸው መካከል የሆኑት የትግራይ ጊዜያዊ አስተዳደር የክልሉ ትምህርትና የፋይናንስ ቢሮዎች ላይ የተመሰረተው ክስ የፌዴራል መንግስት ለእምራን ይላከውን የአምስት ወር ደሞዝ ለሌላ አገልግሎት በማዛወራቸው የተሰጣቸው ስልጣን ያለአግባብ ጠቅመዋል የሚል ጭምር ነበር። በተጨማሪም የፌዴራል መንግስት የ12 ወራት ደሞዝ ባለመለቀቁ ነው ክሱ የተመሰረተበት ብለው ነበር ጠበቃቸው። በሌላ በኩል በክልሉ በተካሄደው ደም አፋሳሽ ጦርነት ውድመት እንደደረሰበት የተነገረውም የትግራይ ክልል የትምህርት ዘርፍን ሙሉ ለሙሉ መልሶ እንዲያገግም ማስቻል አምስት ነጥብ ስድስት ቢሊዮን ዶላር እንደሚያስፈልግ ተዘግቧል። አሜሪካም በኤርትራም የሚገኘውን ኤምባሲዋን ልትዘጋ ነው። አሜሪካ በኤርትራ የሚገኘው ኤምባሲዋን ጨምሮ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽፈት ቤቶቿን ልትዘጋ መሆኑን የሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድ አይቻለሁ ብሎ ዘግቧል። የትራምፕ አስተዳደር አብዛኛው በአፍሪካ ና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንስላዎችን የሚዘጋ ሲሆን ከእነዚህ ውስጥም ቀዳሚው ኤርትራ ሆናለች። በውሳኔው መሰረት ይዘጋሉ የተባሉት አስሩ የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቭስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ያመለክታል። ኤርትራ ለረጅም አመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት ያላቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው አምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ሆኖ ቆይቷል። ኤርትራ ነጻ ከወጣች በኋላ በአውሮፓውያኑ 1993 አሜሪካ ኤምባሲዋን በአስመራ የከፈተች ሲሆን፣ አሜሪካ ከእጅ ኤርትራ ያለውን የሰብአዊ መብቶች አያያዝ ስትተች ቆይታለች። ይህ የሁለቱ ሀገራት ግንኙነትም አቀዛቅዞ ቆይቷል። ለውጭ የእርዳታ ድርጅቶች ዝግ የሆነች ኤርትራ በአውሮፓውያኑ 2005 የአሜሪካ እርዳታ ተቋሚ የሆነው ዩኤስኤድን ከሀገሯ እንዲወጣ ማድረጓም ይታወሳል። በሁለቱ ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጧል፣ ይላል ቢቢሲ በዘገበው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻል አሳይቶ ነበር፣ ይላል ዘገባው። ነገር ግን ኤርትራ ሰራዊቷን ወደ ትግራይ በማሰማራት ከኢትዮጵያ መንግስት ጎን ሆና በትግራይ ውስጥ በተካሄደ ደም አፋሳሽ ጦርነት ውስጥ በመሳተፏ አሜሪካ ተቃውሞ ከማሰማት አልፋ በኤርትራ ባለስልጣናት ተቋማት ላይ ግልጽ ማዕቀብ ጥላለች። አሁን የአሜሪካ የውጭ ጉዳይ መሥሪያ ቤት በኤርትራ የሚገኝ ኤምባሲውን ለመዝጋት የያዘው ቅር ተግባራዊ የሚያደርግ ከሆነ የሁለቱ ሀገራት ግንኙነት በርቀት ወይም ደግሞ በሶስተኛ ወገን እንዲሆን ያስገድዳል። በተጨማሪም ከሚዘጉት 17 የአሜሪካ ቆንስላዎች መካከል ከ12 የሚበልጡት በአውሮፓ የሚገኙ ናቸው ይላን ዘገባው። ቀሪዎቹ በደቡብ ኮሪያ ቡሳን፣ በደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳን እና በካሜሩን ዱዋላም የሚገኙ ናቸውም ተብሏል። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎችን በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓን እና ካናዳ ያሉትን ተልእኮዎችን በማዋሀድ መጠናቸውን የመቀነስ ሀሳብ በትራምፕ በኩል ቀርቧል ተብሏል። በተጨማሪም ሰነዱ ከፍተኛ ውጪ በማስወጣት ውድ የዲፕሎማቲክ ተልእኮ የተመደበባቸው ናቸው ያላቸውን በሞቃዲሾ ሶማሊያና በኢራቅ ያሉ የዲፕሎማቲክ አባላት መጠን የመቀነስ ሀሳብ አቅርቧልም ተብሏል። ትራምፕ ወደ ፕሬዝዳንትነት ከመጡ በኋላ የአሜሪካ መንግስት በተለያዩ መስኮች ከአገሪቱ ፍላጎት ጋር አይጣጣሙም ላላቸውም ተቋማት በመዝጋት ና እርዳታዎችን በማቋረጥ ላይ ይገኛል። በዚህም የትራምፕ የቅርብ ሰው በመሆኑ ማርኮ ሪቢዮም የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚደርስ እንደሚቀንስ ሮይተርስ የተመለከተው የመስሪያ ቤቱ ሰነድ ጠቅሶ አመልክቷል። በዚህም ሳቢያ በበርካታ ሀገራት የሚገኙ ኤምባሲዎችና ቆንስላዎች የመዝጋት ሀሳብ እንዳለ ተገልጿል። ይዘጋሉ ከተባሉት የአሜሪካ የዲፕሎማት ተቋማት መካከል አስሩ ኤምባሲዎች ሲሆኑ ቀሪዎቹ ቆንስላዎች ናቸው ይላል የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከ ሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶም የበጀት ጥያቄው ለሀገሪቱ ምክር ቤት ለማቅረብ እየተዘጋጀ ነው። ሮይተርስ የዜና ወኪል የውጭ ጉዳይ መስሪያ ቤቱና የፕሬዝዳንት ጽፈት ቤቱ በተያያዘ እቅድ ላይ ምላሽ እንዲሰጡ ቢጠይቅም ወዲያውኑ ምላሽ አላገኘም። ሮይተርስ የተመለከተው የበጀት መጠየቃ ሰነድ እንደሚያሳየው በጀቱ በአሁኑ ወቅት ካለው 54.4 ቢሊዮን ዶላር ወደ 28.4 ቢሊዮን ዶላር ዝቅ ብሏል። በተጨማሪም ለውጭ እርዳታ በዓለም አቀፍ የልማት ተራድሮ ዩኤስኤድ በኩል ይቀርብ የነበረው 383 ቢሊዮን ዶላር ወደ 169 ቢሊዮን ዶላር ወርዷል። ቢቢሲ እንደዘገበው ከሆነ በአሜሪካ ውጭ ጉዳይ መስሪያ ቤት ስር እንዲካትት የተወሰነበት ግዙፉ የዓለማችን የእርዳታ ተቋም ዩስኤድ በዓለም ዙሪያ የነበሩትን ከአምስት ሺህ በላይ ፕሮግራሞችን በመዝጋት በሺዎች የሚቆጠሩ ሰራተኞችን ማሰናበቱ ይታወቃል። የሱዳን ፈጥሮ ራሽ ኃይል ትዩ መንግሥት መምስርቱን ይፋ አድርጓል። የሱዳን ፈጥሮላሽ ራሽ ኃይል ወታደራዊ መንግሥት የሚገዳደር ትዩ መንግሥት መስርቻለሁ ብሏል። በሱዳን ፈጥሮራሽ ኃይል አርኤስኤፍና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ጦርነት ሁለት ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፍ ሆነዋል ተብሏል። የፈጥሮ ራሽ ኃይሉ መሪ መሐመድ ሐምዳን ዳጋሎ ሄሜድቲም ዳጋሎ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ ወደፊት እየፈጠረ ያለ ኃይል ነው ይላሉ። ይህ መግለጫ ይፋ የሆነው የሱዳን ጦር ሁለተኛ ዓመትን በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። በዚህ ጉባኤ ላይ የተገኙት የዩናይትድ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቀዋል። የሱዳን ጦር የፈጥኑራሹ መቀመጫ የሆኑት ከአልፋሽር ከተማ ወጣ ብለው የሚገኙ ቦታዎችን በቦማ ጥቃት ተሰምተዋል። ይህ በሺዎች የሚቆጠሩ ዜጎች ዘምዘም የስደተኞች መጠለያ እንዲሸሹ አድርጓል የተባለው ሄሜድቲ፣ እንዳሉት ፈጥኑራሽ ኃይሉ እየገነባ ያለው የህግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም ይላሉ። እኛ የበላይነት ሳይሆን አንድነትን የምንፈልገው የትኛውን ብሔር ክልል፣ አሊያም ሃይማኖት ከሱዳን ማንነት የበለጠ ቦታ ሊኖሩ ይገባል ብለን አናምንም፣ ይላል በቴሌግራም የለቀቁት መግለጫቸው። አክለውም መንግስታቸው በፍጥሩ ራሽ ኃይሉ ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርትና የጤና አገልግሎት የመሳሰሉ መሰረታዊያን ነገሮች እንደሚያሟላም ተናግረዋል። አሬሴ በቅርቡ ባረሳቸው ጥቃቶች አራት መቶ ሰዎች መገደላቸውን የተባበሩት መንግስታት ከታማኝ ምንጮች መረጃዎች ማግኘቱን አስታውቋል። ሁለት ዓመት በሞላው የእርስ በርስ ጦርነት የሀገሪቱ ጦር እና ፍጥሩ ራሽ ኃይሉ ዘር ማጥፋትና ጅምላ ወሲባዊ ጥቃቶች ጨምሮ ጦር ወንጀል ማድረስ ይወቅሳሉ። ሄሜዲቲና የሱዳን ጦር መሪ ጀነራል አብዱልፈታህ አልቡራን ከአውሮፓውያኑ መያዝያ አምስት 2023 ጀምሮ በስልጣን ሽኩቻ ምክንያት ያወጅ ጦርነት 150 ሺህ ሰዎችን ሲቀጥፍ ከ12 ሚሊዮን በላይ ሰዎች እንዲፈናቀሉ ምክንያት ሆኗል። በቅርቡ በሰሜን ዳርፉር ዋና ከተማ አልፋሽር በተደረገ ግጭት በአስር ሺዎች የሚቆጠሩ እና ሰላማዊ ዜጎች ከዘምዘም የስደተኞች መጠለያ ጣቢያ ተፈናቅለዋል። ዜጎች በእግራቸው 7 ኪሎ ሜትር ተጉዘው ወደ ታዊላ ከተማ ማቅናታቸውን አለማቀ ቅፍ የድንበር አልባ ዶክተሮች ማህበር ማስታውቋል። በርካቶች ታዊላ እስኪደርሱ አንድን ፈሳሽ አለመውሰዳቸውን እንዲሁም የተወሰኑን ህጻናት በውሃ ጥማት ምክንያት መሞታቸውን ዘገባው ጨምሮ አስቀምጧል። የሰብአዊ ተራድኦ ድርጅቶች ምግብና መድኃኒት ማለፍ ባለመቻል በአልፋሽር አካባቢ በጊዜያዊ መጠለያ ጣቢያዎች የሚገኙም 700,000 ሰዎች ለረሃብ ተጋልጠዋል ይላሉ ለዩቢሲ ሲናገሩ። ማክሰኞ በተካሄደው ጉባኤም ዩናይትድ ኪንግደም 120 ሚሊዮን ፓውንድ የሚያወጣ የምግብና መድኃኒት እርዳታ ለማቅረብ ቃል ገብታለች። በርካቶች በሱዳን ጉዳይ ተስፋ ቆርጠዋል። ይህ ትክክል አይደለም። ሰላማዊ ዜጎች ሲታረዱ፣ ጨቅላዎች ሳይቀሩ ለወሲባዊ ጥቃት ሲጋለጡ፣ እንዲሁም ብዙዎቹ የረሃብ አደጋ ላይ ሆነ እያየን እንዳላየ መሆን አንችልም ሲሉ ነው የውጭ ጉዳይ ሚኒስትሩ ላሚ ጨምሮ የተናገሩትም። ሐማስ እስራኤላዊ አሜሪካዊ ታጋች የያዙት አባላቱ እንደጠፉበት ወቁልኛ ዓለም ሐማስ እስራኤል ጋዛ ውስጥ ከፈጸመችው ጥቃት በኋላ እስራኤላዊ አሜሪካዊ ታጋች ይዘው ከሚገኙት የቡድኑ አባላት ጋር ያለው ግንኙነት ተቋርጧል ብሏል። በሐማስ የታገተው የ21 ዓመቱ የእስራኤል ወታደር ኤዱን አሌክሳንደር በቅርቡ ሐማስ በለቀቀው ቪዲዮ ላይ ታይቶ ነበር። እስራኤል አዲስ በረቀቀው የ45 ቀናት የተኩስ አቁም ስምምነት ላይ በመጀመሪያ ቀን እንዲለቀቅ ብጠይቅም ሐማስ ረቂቁን ውድቅ አድርጎታል። ሐማስ ባወጣው መግለጫ ታጋቹን ከያዙ የቡድኑ አባላት ጋር ያለው ግንኙነት ከመቼ ጀምሮ መቋረጡን አላስታወቀም። ታጋቹ ስለመጥፋቱ ማስረጃም አላቀረበም። እስራኤል በተደጋጋሚ ታጋቾች የሚጋኙባቸው ቦታዎች ላይ ጥቃት እንደማታደርስ ትናገራለች። በነበረበት ቦታ ላይ በደርሰው ጥቃት ምክንያት ወታደር ኢዳን አሌክሳንደርን የያዙ የቡድኑ አባላት የት እንደሚገኙ ማወቅ አልቻለም ሲሉም የሐማስ ቃል አቀባይ አቡ ኦቤይዳይ አቡ ኦቤዳይ በመግለጫቸው አስታውቋል። የት እንደሚገኙ ለማወቅ ጥረታችን ይቀጥላል ሲሉም አክሏል። ሐማስ በአውሮፓውያኑ 2023 በእስራኤል ላይ ጥቃት ፈጽሞ አግቶ ከወሰዳቸው 25 ታጋቾች መካከል 59 የሚሆኑት ያልተመለሱ ሲሆን ከእነዚህ መካከል 24 ታጋቾች በሕይወት እንደሚገኙ ይታመናል። በጋዛ ከሚገኙት ታጋቾች መካከል አምስት የሚሆኑት የአሜሪካ ዜጎች ናቸው። አሌክሳንደር ከአምስቱ መካከል በሕይወት የቀረ ብቸኛው ታጋች እንደሆነ እስራኤል ታምናለች። ሐማስ ማክሰኞ ከሰዓት በኋላ በለቀቀው የቪዲዮ መግለጫ እስራኤል በጋዛ የምታደርገው ጥቃት ከቀጠለች ታጋቾች በሬሳ ሳጥን ነው የሚመለሱ ሲሉ ለታጋች ቤተሰቦች መልእክት አስተላልፏል። ባለፈው ቅዳሜ ሐማስ ባሰራጨው ቪዲዮ አሌክሳንደር በህይወት እንደሚገኝ ያመላከተ ሲሆን፣ ታጋቹ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ መፍትሄ እንዲፈልጉ ተማጽኗ። እስራኤል በቅርቡ ባቀረበችው የ45 ቀናት የተኩስ አቁም ስምምነት በመጀመሪያው ሳምንት አሌክሳንደርን ጨምሮ ግማሽ ታጋቾች እንዲለቀቁ ሀሳብ ማቅረቧ የሐማ የሐማስ ባለስልጣናት ለኤፍፒ የዜና ወኪል ተናግረዋል። ባለስልጣናቱ እንዳሉት ከሆነም የሰላም ምልክት እንዲሆን አሌክሳንደር የተኩስ አቁም ስምነት በተጀመረ በመጀመሪያው ቀን እንዲለቀቅ ጠይቀዋል። ባለፈው ጥር ወር በእስራኤልና በሐማስ መካከል በተደረገው የተኩስ አቁም ስምነት መሰረት 33 አጋቾች ሲለቀቁም 1900 ፍልስጤማውያን እስረኞች ወደ ጋዛ እንዲመለሱ ተደርገዋል። በተጨማሪም እርዳታ ወደ ጋዛ ሰርጽ እንዲገባ መደረጉም ይታወሳል። ነገር ግን የሁለተኛው ዙር የተኩስ አቁም ስምነት ድርድር ሳይጠናቀቅ እስራኤል በጋዛ የምታደርግም ወታደ ወታደራዊ ዘመቻ ድጋሚ በወርሃ መጋቢት ጀምራለች። ቴላቪቭ ተወልዶም በአሜሪካዋ ኒው ጀርሲ ያደገው አሌክሳንደር በእስራኤል ጦር እያገለገለ ሳለ ነው ከድንበር አካባቢ በሐማስ ታግቶ የተወሰደው። አባቱ ከአሜሪካ ኒውስ ኔሽን ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ለልጃቸው አለመለቀቅ ጠቅላይ ሚኒስትር ኔታና ወቅሰዋል። ሐማስ እስራኤል ከጋዛ ሰርጥ ሙሉ በሙሉ ነቅላ የምትወጣ ከሆነና ጦርነቱን የምታቆም ከሆነ ሁሉንም ታጋቾች ለመልቀቅ ተስማምተዋል። እስራኤል ባለፈው መጋቢት ድጋሚ የጀመረችው ወታደራዊ ዘመቻ ብቻ 1630 ሰዎች የተገደሉ ሲሆን በአጠቃላይ ባለፉት 18 ወራት 51000 ሰዎች መገደላቸውን ሐማስ የሚራው የጋዛ ጤና ሚኒስቴር አስታውቋል። ሐማስ በአጠቃላይ አሁን ያለው ሁኔታ ለማቆም ከእስራኤል ሙሉ ለሙሉ የሚገባልን ቃልና የምንፈልገው ነጥቦች አሉ ማለት ድርድር እያካሄደ ቀጥሏል። የተወደዳችሁና የተከበራቸው የኢትዮ ኒውስ ቤተሰቦች የዕለት መርጃዎች እነዚህ ነበሩ። መልካም ዜ